እኔ ባሉት ሀሳብ ሁሉ እስማማለሁ፣ ግን ዋጋ መጨመር የሚል ሀሳብ ነው ላውራችሁ የምፈልገው። የምትፈለጉት ዋጋችሁ ሲጨምር ብቻ ነው። የማዕድኖችን ዋጋ ልዩነት ማየት ትችላላችሁ። የእኔ መጽሐፍ ሲመረቅ አንድ የኦፓል መጽሐፍ ነበረ፣ ከቨሩ ላይ ኦፓል የተለጠፈ 300 ሺህ ብር ቫሊው የሚያደርግ ኦፓል እና እሱ ለእሱ የተከፈለው ዋጋ እና ለኖርማሉ መጽሐፍ የተከፈለው ዋጋ እኩል አይደለም። ምንድን ነው ያደረግነው? ቫልዩ አዳረግንበት መጽሐፉ ላይ የሆነ ሌላ ተፈላጊ የሚያደርገው ዋጋ ጨመርንበትና ሰዓት እንደ መሪ ዋጋ መጨመር ምንም በቃ ልንደራደርበት የማይገባው ጉዳያችን ነው። እንዴት ነው ዋጋ መጨመር ምን ችለው? አንደኛ እውነተኛ ሰው በመሆን ኢንተግሪቲ አላችሁ ወይ? በምትኖሩት ኑሮ ኖሮና በህይወታችሁ ላይ እና ዋጋ የሚጨምረው አንዱ እውነተኛ መሆን ነው። ቅድም ሚኒስቴሩ የዳዊትን እና የጎሊያድን ስቶሪ እያነሳ ነበር፣ እና በጣም ከማደንቃቸው በጣም ኢምፕረስድ ከመሆንባቸው መሪዎች ውስጥ አንዱ ዳዊት ነው። ንጉሥ ዳዊት ዳውድ የምንለው በሙስሊሞች ወንድሞቻችን እናቶቻችን ዘንድ ማለት ነው። በጣም የሚገርመኝ አንድ ነገር፣ ዳዊት ሳኦል የሚባል ሰው ያሳድደው ነበረ፣ እና አሳደውት ሊገላው ስንት ጊዜ እየሞከረ፣ ከሞተ በኋላ መጨረሻ ላይ ያለው ነገር በጣም አስደነቀኝ። ሞተ ኮ ሲባል ደነገጠ፣ እስራኤል ወደቀቻለ በቃ አዘነ በጣም። እንዴ ጠላቱ ነበር። በጣም ብዙ ጊዜ ነው ከሞት የተረፈው። እንዴት እንደዛ ለስል። ዳዊት የጠላቱ ጉዳይ የግለሰብ ጉዳይ አይደለም። የሳኦል መውደቅ እሱ የእስራኤል መውደቅ ነው የታየው። እና ስንቶቻችሁ ናችሁ የምትቃረኗቸው መሪዎች ፌል ሲያረጉ? ባይዘዌ ከስህተት ተምሬ ነው ይሄኛውን አንደርስታንዲንግ ያመጣሁት፣ በብዙ በመውደቅ ውስጥ ነው። ሌላ የማትፈልጉት? የማትወዱት ያናደዳችሁ መሪ ሲሳካለት ሲቆም ወይም ሲወድቅ የሀገር ጉዳይ ነው ብላችሁ ከሀገር አንጻር ታስባላችሁ ወይ? እኛ ሀገር መሪ በጣም የማይከበርበት ዘመን ላይ ነው ያለ ነው ብዬ አስባለሁ። እና ታላቅ በሚከበርበት ሀገር እንደዛ ባደግንበት ሁኔታ ውስጥ ግን መሪዎችን ስናይ የሚከፍሉትን ዋጋ እናይም፣ እና ይሄ ምናምን እያልን ነው የምናወራው። እና በየትኛውም አጋጣሚ በሀገር መሪነት እስከ ታች እስከ ቤተሰብ ድረስ መሪዎቻችሁ ለስለ መሪዎቻችሁ ምን እንደምታስቡት ልክ ቤታችሁ ውስጥ አባታችሁ ሲሰደብ አባታችሁ መጥፎ እንኳን ቢሆን የቤት ክብር ነው የሚታያችሁ የፋሚሊ ክብር ነው የሚታያችሁ። መሪዎቻችንን ስንንቅ ስንሰድብ፣ በየትኛውም አጋጣሚ ላይ ሊድ የሚያረጉንን ሰዎች የእኛ የሀገራችን ጉዳይ እንደሆነ ኮንሲደር ልናረግ ይገባል። ሌላ ዋጋችሁን የሚጨምረው ነገር ጣቢ መሆን ነው ብዬ አስባለሁ እና ጠቢብ ስትሆኑ የመጀመሪያው ጥበበኛ ያው የሚሰንቀው ድሪም አለ እና ድሪም ደግሞ የሚያስቀው ነገር ካልተፈታና እውን ሲሆን ካልታየ በስተቀር ሌሎች አያዩትም። እና ህልም ሲነገር ሁሌ ያስቃል። ሲፈታ ነው ትርጉሙ ቫሉ ያለው። ስለዚህ ህልማችሁ እስኪፈታ ድረስ ሰዎች አያጨበጭቡላችሁ። የያዛችሁት ህልም የሚያስቅ ሰዎች እንዲያሾፉባቸው የሚያረግ ሊሆን ይችላል። የትም አደርሽም የሚሉኝ ሰዎች አንድ ትልቅ ፕሮግራም አዘጋጅቼ ሚዲያ ላይ ስለኔ ሲናገሩ እዚህ እንደምደርስ አቅ ነበረ ሲሉ ሰምቻለሁ። አያቁም ነበር። ከደረስኩ በኋላ ነው ያወቁት። ስለዚህ አሁን አጠገባችሁ ያሉ ሰዎች ናቸው መጀመሪያ ወደታችው የሚጎትቷችሁ። ስለዚህ ጥበበኛ መሆን ሁለተኛው ነገር ነው። ሶስተኛው ለጋስ በመሆን ነው ዋጋ መጨመር የምትችሉት። የሚሰጥ ሰው ሁሌ ተፈላጊ ነው። ስለዚህ እውቀት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ልብስ ሊሆን ይችላል። ትንሽም ትልቅም ነገር መስጠት በጨመራችሁ ቁጥር ተፈላጊነታችሁ ይጨምራል። ስለዚህ የምትሰጡትን ከእጃችሁ አትጡ። አራተኛው የመፍትሄ ሰው መሆን ነው። የመፍትሄ ሰው መሆን ቶሎ ቶሎ መኖር ይጠይቃል። አሁን ሰሞኑን ለሆነ ሰው እየተናገርኩ ነበር። ብዙ ሺህ ሰዎች የተፈተኑበት አንድ ትልቅ ኦፖርቹኒቲ ላይ ሰባ አምስት ፐርሰንት የማለፊያ እድሉን አለፍኩኝ እና ኢንተርቪው ላይ ስቀርብ ፕሮፋይሌን አዩት እና 200000 ሰው አሰልጥኛለሁ። ብዙ ድርጅቶች ላይ ሰርቻለሁ። በቃ በጣም ብዙ አብሬው ያልሰራሁት ሰው የለም። እዚህ ውስጥ አብዛኛውን መሪዎች አብሬያቸው ሰርቼ ነበርና አዩትና፣ ኤግዛጀሬትድ ሆኗል ለማለፍ ብላን የሰራችሁ አሉ። ኦኬ ቶሎ ቶሎ እየኖርኩ ነበር ማለት ነው አልኩኝ። ስለዚህ ቶሎ ቶሎ መኖር ይጠይቃል። የመፍትሄ ሰው መሆን ይጠይቃል። ከዛ ፎከስ ይጠይቃል። ምንድነው የምታስቀድሙት? የዚህ አመት ፕሪንሲፕልም እንደሆነ ታውቃላችሁ፣ ታቃላችሁ የሚቀድመውን ማስቀደም አንድ ነገር ተማርኩኝ። ይቅርታ መንፈሳዊ እንዳላረገው፣ ግን አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል የሚል ቃል ነበር። ፕሪንሲፕል ምን ማለት ነው? መንግስትን ዩዝ ለምሳሌ ዶክተር አብይን እንውሰድ። ዶክተር አብይ ብቻውን በሚኖር ሰዓት፣ ሀገር መሪነት ውስጥ ምናምን ሳይገባ በፊት ያለው የቤት ሰራተኛ ቁጥር ገምቱት፣ ያለው የጋርድ ቁጥር ሜይ ቢ ምንም የለውም ብዬ አስባለሁ ያለው ብዙ ነገር አይደል፣ አሁን መሪ ነው። መሪ ሲሆን ፎከስ የሚያደርገው በምንም አይነት መልኩ ሀገሪቷን ይምራ የሀገር ጉዳይ ላይ ነው። እሱ የሀገር ጉዳይ ላይ ፎከስ ሲያደርግ መንግስት የእሱ ጉዳይ ላይ ፎከስ ያደርጋል። ገብቷችኋል? መንግስት እንትን ነዳጅ ሞልቷን የመኪናው አልሞላ ምናምን የሚለው የጠቅላይ ሚኒስትሩ ጉዳይ አይደለም፣ መንግስት ነው ስለሱ የሚያስብለት። ፎከሳችሁ ምንድን ነው? ፎከሳችሁ ዋጋ ያስከፍላችኋል። ነገ ግን ዋጋ የሚከፈልላችሁ ሰው እንደምትሆኑ እርግጠኛ መሆን አለባችሁ። ስለዚህ ፎከስ የምታደርጉበትን ነገር፣ መምረጥ የሚቀድመውን ማስቀደም ያስፈልጋል ማለት ነው። ዛሬ በእግራችሁ የሄዳችሁ ዋጋ የከፈላችሁበት ነገር ነገ የት ይሆን መኪናው የሚያደርሰው ምን ያህል ኪሎ ሜትር ነውና ተጠንቶ የምትሄዱበት ይሆናል። ስለዚህ አስቀድሞ ዋጋ ያልከፈለ ዋጋ አይከፈልለትም። ስለዚህ የመፍትሄ ሰው መሆን ኢምፖርታንት ነው። አምስተኛው ልምድ ነው። ልምድ ያላቸው ሰዎች ሁሌ ዋጋቸው ይጨምራል። ዋጋ መጨመር ማለት ልምድ መጨመር ማለት ወይም ልምድ ማካበት ማለት በነገራችን ላይ ስህተት መቀነስ ማለት ነው በሌላ ቋንቋ። ስለዚህ ልምድ አለኝ ስትሉ ስህተቴን ቀንሻለሁ እያላችሁ ነው። አንዳንድ ሰው በትምህርት እንደሚልቀው አንዳንድ ሰው በልምድ ይልቃል። አንድን ነገር ፕራክቲስ እስካላረጋችሁት ድረስ ታቁታላችሁ ማለት በጣም ከባድ ነው። ሊደርሺፕ እኔ ስማረው እና አሁን ድርጅት ስመራው አንድ አይደለም። በጣም ከባድ ከመሆኑ የተነሳ እርግጠኛ ነኝ እያንዳንዳችሁ ጋር መጥቼ ጠይቂያቸዋለሁ። ስለ ኤች አር በጣም ብዙ ነገር ባይፈልግም ካልነገርከኝ እያልኩ ጠይቃለሁ። ስለ ብዙ ነገር ጠይቂያቸው አቃለሁ። እዚህ ውስጥ ያሉ መሪዎችን ሀምብል መሆን ይጠይቃል። ሄዳችሁ መማር ይጠይቃል። እና ሊደርሺፕ የሚወራውና መሰለጥኖት ብቻ አይደለም፣ ስትኖሩ የምትማሩበት ነው። ያ ማለት ፈተና እየተፈተናችሁ፣ ልምድ እያካበዳችሁ፣ ስህተቶቻችሁን እየቀነሳችሁ ስትሄዱ ልምድ አላችሁ ማለት ነው። ሌላው ስነ ምግባር ነው። ቅድም ብሎታል አልደግሞ። ሌላኛው ደግሞ ሰባተኛው ጣሪያ መንቀል ነው። ጣሪያ ነቃይ መሆን አለባችሁ። ምን እንደምመኝ ታውቃላችሁ? በዙሪያዬ በአንድ መንገድ ጣሪያ የነቀሉ ሰዎችን ማግኘት። ለምሳሌ ፋይናንሻሊ ወንድሜ ስለሺ ፋይናንሻሊ በጣም ስትሮንግ ቢሆንና እንዴት ፋይናንሻሊ ማደግ እንዳለበት በደንብ ቢያቅ እሱ የኔን ጣሪያ መንቀል ይችላል። እኔን ገደብ የሆነብኝን ነገር መንቀል ይችላል። ለዚህ ነው አልፎ እንዲሄዱ መፍቀድ ያለብን። አያችሁ ልዩ ነው ዛሬ የእኔ ፕሮግራም ባያዘጋጅ እናንተን እንኳን እናገኛችሁም አደለ የእሱ ጣሪያ እንዲነቀል ስናዝ እኛ አልፈን መሄድ እንችላለን እና ሁልጊዜ አሁን ጸሎቴ ምንድን ነው የሚያልፉኝ ሰዎች በዙሪያ ይስጠኝ እያልኩ ነው የምጸልየው እንዲያሳልፉኝ ማለት ነው የሆነ ኦፖርቹኒቲ ሲሰሙ ለእኔ የሚነግሩኝ እነሱ ማለፍ ከቻሉ ነው ስለዚህ አጠገባችሁ ያሉ ሰዎች ያለፉ ማለት እናንተ የማለፍ እድላችሁ ጨመረ ማለት ነው ጣሪያ ነቃ ይሁኑ ጣሪያ እንዲነቅሉ ሰዎችን ፍቀዱላቸው። አያችሁ እናንተ ጣሪያችሁን ስትነቅሉ ደግሞ ከኋላ የሚከተል ሰው አለ። ለዛ ነው ቤተሰብ ውስጥ እነሱ በቤተሰብም ነጋዴ ናቸው፣ እነሱ በቤተሰብ ምሁር ናቸው የሚባለው የሆነ ሰው በዛ መንገድ ጣሪያ ስለነቀለ ነው። ስለዚህ ጣሪያ መንቀል መማር አለባችሁ። ለምሳሌ ሴት ልጅ ሊደር ስትሆን ጥሩ ሚስት አትሆንም የሚል ጀነራል የሆነ አንደርስታንዲንግ አለ ብዙ ወንዶች ጋርም ብዙ ሴቶች ጋርም አይደለ? ይሄንን እዚህ አይደለም እንትን ነው፣ ጅቡቲ፣ አፍጋኒስታን ምናምን እንደዚህ ያስባሉ። እና አምስት ደቂቃ ልኝ እና ምን እላችሁ ፈልጌ ነው እውነትም ልክ ሳይ በጣም ብዙ ፕሮፌሽናል የሆኑ ሴቶች የሚያመጡት ካራክተር ልክ ስኬት ላይ ሲደርሱ እንደሚቀየር ብዙ ሰዎች አስረዱኝ፣ አሳዩኝ ምሳሌ። ሴቶች ግን እንደዛ አይነት ሴት ብቻ አይደለም ያለው የሚገርም ትዳር ያላቸው የሚገርም መንፈሳዊ ሕይወት ያላቸው ሰሚት የሚያረጉ ሴቶች ከዛ ደግሞ ላይፍ ላይ አውትሻይን ያረጉ የሀገር መሪ የሆኑ ሴቶች አውቃለሁ። አንዷ ዶክተር ኤልጎጌ ናቸው። ዛሬ ያያችኋት በብዙ መንገድ ሰክሲድ ያደረገች ሴት ሌላናት። ደግሞ ሌላኛ እሷናት። አላገባችም ባይዘ አላገባም። እሺ፣ ስለዚህ ጣሪያ መንቀል አሁን ሴቶች ሲባል የመጣ ጣሪያ አለ። ሰክሰስፉል ሴት እንደዚህ አይደለችም እንደዚህ አይደለችም ብሎ የሚያስቀምጡልን ሳያውቁ ማለት ነው። እሱ ብቻ አይደለም ከት ብሔር ነው የመጣኸው እንደዚህ ነው ማለት ነው። ሃይማኖት ምንድን ነው እንደዚህ ናቸው ማለት ነው። የሚሉስ ነገር አለ እና ጣሪያውን ነቅላችሁ አሳያችሁ። እኔ አይዋንቱ በሮል ሮል ሞዴል መስሎኝ ፍለጋ የሚል መጽሐፍ የጻፍኩት እዚህ ውስጥ ማያት ሰክሰስፉል የሆነች ሴት አለች። ልቦለድ ሆና ሆና የተሰራችና ለዛ ነው የምታዩት። ሴት አለ ወይ የራሳችሁ ሮል ሞዴል አላችሁ ወይ? የመጨረሻው አክሽን ነው። ቅድም አንድ ጥያቄ ተነስቶ ነበር፣ በኔትወርክ ለምንድን ነው ሁሉም ፕሮጀክት በኔትወርክ አይዲያ ስናመጣ በኔትወርክ እየተባለ ነበር አይደል? በቃ ላይ እንደዛ ነው። ኔትወርክ ከሌላችሁ አይሰራም። ስለዚህ ምንድን ነው ማድረግ ያለባችሁ? ኔትወርክ ማበጀት ነው። ከታ መተ መተን ይመስላችኋል ማለት አምባሳደር ሳልስንም ልዩነህንም በደንብ በቅርበት እንተዋወቃለን። እርግጠኛ ነኝ ኔትወርክ በማድረግ በደንብ መበልጣቸው ይመስለኛል ግን በቃ ኔትወርክ ነው የሚሰራው። ስለዚህ ምን እንደማድረግ ታውቃላችሁ። አንዳንዴ ፕሮጀክት ያለበት ቦታ ሳይ እሄዳለሁ፣ እተዋወቃቸዋለሁ፣ ኮመንት አረጋለሁ። እንዳትናገሩ ደሶ፣ ግን ሶሻል ሚዲያቸው ላይ ሂጄ የሚሰሩትን ስራ ፕርሼት ማድረግ እጀምራለሁ ኖቲስ እንዲያደርጉኝ ማለት ነው። ከዛስ በሆነ አጋጣሚ ሂጄ ጊፍት መስጠት ካለብኝ እሰጣቸዋለሁ፣ ሰላም ማለት ካለብኝ እላቸዋለሁ፣ ፎቶ መነሳት አስታወስከኝ እለዋለሁ። የሆነ ቃለ እና ምን ልላችሁ ፈልጌ ነው፣ ብዙ ሰዎችን ቼክ የማደርገው ለምሳሌ እዚህ ውስጥ በጣም የሚገርሙ ልጆች አሉ። ነገ የሆነ ቦታ እንደሚደርሱ የማውቃቸው አሁን ነው ኔትወርክ የማደርገው ማን እዚህ ውስጥ እንዳለ አታውቁም። ልክ የአገር መሪ እንዳለ ትልልቅ የቢዝነስ ሰዎች እነ ኤለን ማስክ የሆኑ ደግሞ ሰዎች አሉ፣ እንድታሸንፍ የሚረዱ ማለት ነው ምርጫውን እና አለ እዚህ ጋር እንባላት። ስለዚህ ምንላችሁ ፈልጌ ነው ኔትወርክ ማድረግ ግዴታ ከሆነ ግዴታ ነው በቃ። አንዳንድ ግዴታዎች አሉ። ሌላው ምን ታውቃለ? ኢዳዝም ማተር ባይዘው የምታውቁት ነገር ምን ትታገብራላችሁ ነው ማተር የሚያደርገው። የቀረበላችሁ መብላት የእናንተ ፋንታ ነው። የሚቀርበውን ነገር ማዘጋጀት የሌላው እንኳን ቢሆን ማለት ነው ስለዚህ ስትጨርሱ ሁሉም ሰው ያጨበጭብላችኋል፣ እኔ ስጨርስ አሁን እንደሚጨበጨብልኝ። እስክትጨርሱ ድረስ ግን አክሽን መውሰድ፣ ማሰብ፣ መራመድ፣ ጣሪያ መንቀል፣ ታማኝ መሆን የእናንተ ፋንታ ነው። ስለዚህ አሁን ይህን መጽሐፍ ለአንድ ሰው ለመስጠት ፈልጌ ነበር። ለማልስት ወስደዋል አለው፣ ከዚህ በፊት ወስደዋል። ምን ላችሁ ፈልግን፣ አሁን ይህንን ያደረግኩት እኔ የመስጠት መብት አለኝ። መቶ የመውሰድ ግን የእናንተ ፋንታ ነው። ብዙ ሰው ማን መሪ ይሁን ማን እንትን ይሁን ማን ይሳተፍ እዚህ ላይ ሲባል ከኔ ይልቅ እስቲ ያሳፍራቸዋል። ሄዳችሁ መናጠቅ የናንተ ፋንታ ነው። መሪነት ተናጥቃችሁ የምትወስዱት ነገር እንጂ አጠገባችሁ መጥቶ የሚሰጣችሁ ነገር አይደለም። አመሰግናለሁ።